እሺ ቤተሰቦች ዛሬም እንደተለመደው በአዲስ ቪዲዮ ተመልካች ያለውኝ ምናልባት የዛሬው ትንሽ ለየት የሚያደርገው ከወትሮው ያው የአስራ ሁለተኛ ክፍል ሀያ አስራ ስምንትን ኢንትራንስ የሚወስዱ ተማሪዎች ግሬድ ትዌልቭን ብቻ ታርጌት አድርጌ ነው ጥያቄዎችን ያዘጋጀውላችሁ። ስፔሻሊ ኢንትራንስ ላይ ሊመጡ የሚችሉ ጥያቄዎች ናቸው አብዛኛዎቹን ሰሌክት ያደረግኩኝ። ምናልባት የበለጠ ተጠቃሚ ትሆናላችሁን ብዬ ተስፋ አድርጋለውኝ። እሺ ምናልባትም ደግሞ ለቻናሌ እንደዚህ አዲስ ከሆናችሁ ሰብስክራይብ፣ ላይክ በማድረግ ደግሞ አጋርነታችሁ ሁለቱም ብታሳውቁ ደስ ይለኛል። ቀጥታ ወደ ጥያቄ ልግባ። ጥያቄ አንድ ዊች ኢትዮጵያ ሞናርክ ኢስ ሞስት አሹድ አሶሽትድ ዊዝ አቴምፕ ቱ ዩኒፋይ ፍራግመንትድ ሬጅን ዲሪንግ ዘመን መሳፍንት ይላል። የዘመን መሳፍንት የተካፈሉ ክፍሎች አንድ ለማድረግ ከመሞከር ጋር በብዙ በብዛት የሚገናኘው በየትኛው የኢትዮጵያ ንጉስ ነው የሚል ነው ጥያቄው። ከተሰጡ ምርጫዎች ውስጥ ትክክለኛ መልሳችን የምንችለው ኢምፐሮር ቴሮሪስቱ የሚለው አፄ ቴዎድሮስ ሁለተኛ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ ሁለት ዘ ትሪቲ ኦፍ ቬርሳይ ናይንቲን ናይንቲን ኢዝ ኦፍተን ሲትድ አስ ኤ ኪ ፋክተር ሊዲንግ ቱ ይላል የቬርሳይ ስምምነት በአስራዘተኛ አስራተኝ ዋነኛ ምክንያት ሆኖ የሚጠቀሰው ለምንድነው ነው የሚል ነው ጥያቄው ከተሰጡን ምርጫዎች ውስጥ የቬርሳይ ስምምነትን እንደ ምክንያት ሆኖ የሚጠቀሰው የራይስ ኦፍ ናዚዝም ኤን ዘ ወርልድ ዋር ቱ የሚለው የናዚዝም መሳፍንት የናዚዝም መነሳት ና የሁለተኛ አለም ጦርነት ዋነኛ የቬርሳይ ስምምነትን እንደ ምክንያት ሆኖ የሚጠቀስ ነው ማለት ነው። ምርጫ ቢ ትክክለኛ መልስ ነው ማለት ነው። ጥያቄ ሶስት ዘ ግሬት ሪፍት ቫሊ ኢዝ ኢምፖርታንት ፎር ዘ ስተዲ ኦፍ ኤርሊ ሁማን ሂስቶሪ ፕራይማሪ ቢካዝ ኢት ይላል ሀሳቡ ምንድን ነው? የታላቁ ስምጥ ሸለቆ ለጥንት የሰሪ ታሪክ ጥናት አስፈላጊ የሆነበት በዋነኛነት በምን ምክንያት የሚል ነው ጥያቄው በዋነኛነት እንደ ምክንያት ሆነው የሚጠቀሰው ሜኒ ሆሚኒድስ ፎዚልስ ኤንድ አርቲፊሻል ይቅርታ፣ አርቲፋክትስ ሀቭ ቱ ዲስ ዲስካቨርድ ዜር የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። የብዙ የሆሜድ ቅሪት አካላትና ቅርሶች ስለተገኙበት የሚለው በዋናነት እንደ ምክንያት ሆኖ ይጠቀሳል ማለት ነው። በታሪክ ምርጫ ቢ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ አራት ዊች ሜጀር አፍሪካ ሊደርስ ፕሌየድ ኪ ሮል ኢን ዘ ፎርሜሽን ኦፍ ዘ ኦኤዩ ኤንድ ዘ ሊድስ ጋናቱ ኢንዲፔንደንስ ይላል ሀሳቡ ምንድን ነው የሚለው ጥያቄው። የአፍሪካ አንድነት ድርጅት በመመስረት ቋሚ ሚና ሶሪ፣ አሁን ቋሚ ሚና ወይንም ደግሞ እንደ ቁልፍ ሚና የተጫወቱት እና ጋናን ወደ ነጻነት የመሩት ዋነኛ የአፍሪካ መሪ ማን ነው የሚል ነው ጥያቄው። ሀሳብ ወይም መልእክት ክትቱን ጥያቄዎች ትክክለኛ መልሳችን የሚሆነው

እሳትን በመጠቀም የመጀመሪያው እሳትን በመጠቀም የጀመረው የመጀመሪያ ሆሚኒትስ ዝርያ የትኛው ነው ነው የሚል ነው ጥያቄው። ከተሰጡ ምርጫዎች ትክክለኛ መልሳችን ሊሆን የሚችለው ሆሞ ኤሬክተስ የሚለው ትክክለኛ መልስ ነው ማለት ነው። የመጀመሪያው እሳትን የተጠቀመው የሆሚኒ ዝርያ ሆሞ ኤሬክተስ ነው ማለት ነው። ምርጫ ትክክለኛ መልስ ነው ማለት ነው። ሺ ጥያቄ ስድስት ዘ ኤርሊየስት ኤቪደንስ ፎር ዘ ስቴት ፎርሜሽን ኢን ዘ ኢትዮጵያን ሪጅን ካምስ ፍሮም ይላል ጥያቄ ሆር ሀሳቡ ምንድን ነው? በኢትዮጵያ አካባቢ የመንግስት አደረጃጀት ማስረጃ የመጣው ከመጀመሪያ የትኛው ነው የሚል ነው ጥያቄ ሀሳቡ ከተሰጡ ምርጫዎች ውስጥ ምርጫ ዲ ዳ ዳማት ሲቪላይዜሽን የሚለው ወይም ደግሞ የዳማት ስልጣኔ ነው ማለት ነው። ምርጫ ቤ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ ሰባት ፓክስ ሮማና ኢን አንሸንት ሮም ኢን ዘ ቤስት ካራክተራይዝድ ባህ ይላል በጥንቷ በሮም የነበረው የ ፓክስ ሮማና በዋነኝነት የሚታወቀው በምንድን ነው የሚል ነው የጥያቄው አሳቦር መልእክት። ሎንግ ፔሪድ ኦፍ ፒስ ኤንድ ስቴቢሊቲ የሚለው ትክክለኛ መልስ ነው ማለ የረጅም ጊዜ ወይም ደግሞ የዘለቀ የሰላም መረጋጋት የሚለው በጥንቷ ሮም በፓክስ ሮማና በዋናነት የሚታወቁ በዚህ ምክንያት ነው ማኔ ሎንግ ፔሪድ ኦፍ ፒስ ኤንድ ስቴቢሊቲ የሚለው ትክክለኛ መልስ ነው ማለት ነው። ለረጅም ጊዜ የዘለቀ ሰላምና መረጋጋት ምርጫ ቤት ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ ስምንት ዘ ሂግራስቶን ኢን ዘ ኪ አርቴፋክት ፎር አንደርስታንዲንግ ዘ ሂስቶሪ ኦፍ ስቶሪ ኦፍ ዊች ኢትዮጵያን ኪንግደምስ ኦር ሲቪላይዛሽን ይላል የሀገራ ድንጋይ የትኛውን የኢትዮጵያ መንግስት ወይም ስልጣኔ ታሪክ ለመረዳት ቁልፍ ቅርስ ነው የሚል ነው ጥያቄው። ከተሰጡ ምርጫዎች ውስጥ እንግዲህ አክሱም የሚለው የአገር ድንጋይን ኢትዮጵያ መንግስት ስልጣኔ ታሪክ ለመረዳት ቁልፍ ቅርስ ተብሎ ይጠራል ማለት ነው። ምርጫ ቢ ትክክለኛ ሶሪ፣ ምርጫ ሲ አክሱም የሚለው ትክክለኛ መልሳችን ነው ማለት ነው። ጥያቄ አስር ዘግሪት ሲም ፎር ቴን ፊፍቲ ፎር ኢሲ ፕራይመሪ ስፕሪት ዘ ክርስቲያን ቸርች ኢንቱ ይላል በ አስር አምሳ አራት አመተ የ ታላቁ መለያየት ወይም ደግሞ የግሪትስቺም የክርስትና ቤተ ክርስቲያን በ በዋናነት ከፍሏት የከፋፈሏት በምንና በምን ነው የሚል ነው ጥያቄው። ከተሰጡ ምርጫዎች ውስጥ እንግዲህ ትክክለኛ መልሳችን ሊሆን የሚችለው ሮማን ካቶሊክ ኤንድ ኢስተርን ኦርቶዶክስ የሚለው ምርጫ ሲ ትክክለኛ መልስ ነው ማለት የሮማኒክ የሮማ ካቶሊክ እና የ የምስራቅ ኦርቶዶክስ ቸርች የሚለው ክርስትናን በዋናነት ከፍሏት የከፋፈሏት በአስራተኛ አስራ አራት ነው ማለት ነው። ታላቁ መለያየት እንዲፈጠር ወይም ደግሞ ግሪት ስቺም እንዲፈጠር ያደረገት ዋነኛ ምክንያት ሮማን ካቶሊክ ኢንደ ኢስተርን ኦርቶዶክስ የሚለው ትክክለኛ መልሳችን ነው ማለት ነው። ምርጫ ሲ ሺ ጥያቄ አስራ አራት ጥያቄ አስራ አንድ ዘ ሜን ፊውቸር ኦፍ ዘ ፊውዳል ሲስተም ኢን ዘ ሜንዲኤቫል ኤሩፕ ወስ ይላል ምንድን ነው ሀሳቡ የጥያቄው በመካከለኛው ዘመን አውሮፓ የነበረው በመካከለኛው ዘመን አውሮፓ የነበረውን የፊውዳል ስርዓት ዋነኛ መለያ ባሪያቸው ምንድን ነው የሚል ነው ጥያቄው የጥያቄው ሀሳብ ከተሰጡን ምርጫዎች ትክክለኛ መልሳችን የሚሆነው ምርጫ ኤ ቢ ሲስተም ኦፍ ላንድ ሆልዲንግ ወይም ወይም ደግሞ ፊፍስ ኢን ኤክስቼንጅ ፎር ሰርቪስ የሚለው ትክክለኛ መልስ ነው ማለት ነው። የአገልግሎት ምትክ ወይም ደግሞ የ የመሬት ይዞታ ፊፍ ስርአት የሚለው የ የፊውዳልን ስርአት ዋነኛ መለያ ወይም ደግሞ ባህሪው ነው ማለት ነው። ምርጫ ቢ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ አስራ ሁለት ዘ ማንሳ ዘ ማንሳ ሙሳ ኢዝ ዘ ሞስት ፌመስ ኢምፐሮር ኦፍ ዊች ግሬት ዌስት አፍሪካን ኪንግዶም ይላል የየማሳ የ ማንሳ ሙሳ የየትኛው ታላቅ የምዕራብ አፍሪካ መንግስት ታላቁ ንጉስ ነገስታት ነው የሚል ነው ጥያቄው ትክክለኛ መልሳችን የሚሆነው ታላቁ ስ ታላቁ ንጉሰ ነገስት የሆነው በ ማሊ ነው ማለት ነው ማሊ በማሊ ነው ማለት ነው። ይህ ማሳ መሳይት የታላቁ የምዕራብ አፍሪካ ታዋቂ ንጉስ የሆነ በማሊ ነው ማለት ነው። ስለዚህ ምርጫ ቢ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ አስራ ሶስት ዘ ሜን ኢምፓክት ኦፍ ዘ ኦሮሞ ፖፕሌሽን ሞቭመንት ኦን ዘ ክርስቲያን ኪንግደም ሞዝ ይላል የኦሮሞን የኦሮሞ ስደተኛ በንቅናቄ በክርስትናው መንግስት ላይ የጣለው ዋነኛ ተጽእኖ ነው ምንድን ነው የሚል ነው የጥያቄው። ሆር መልእክት ሀዋይ ሀሳቡ ክስቱ ምርጫዎች ውስጥ ትክክለኛ መልሳች ምርጫ በ ሺፍት ኦፍ ሺፍት ኦፍ ዘ ፖለቲካል ሴንተር ፍሮም ዘ ሳውስ ቱ ጎንደር ሪጅን የሚለው ትክክለኛ መልሳችን ነው ማለት ነው። የፖለቲካው የፖለቲካ ማዕከል ከድቡብ ወደ ጎንደር አካባቢ መዘዋወር የሚለው የኦሮሞ ስደተኛ ንቅናቄ በክርስትናው መንግስት ላይ የጣለው ዋናው ተጽእኖ ነው ማለት ነው። ምርጫ ቤ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ አስራ ሶስት ዘ ኢንላይመንት ዘ ኢንላይትመንት ኤጅ ኦ ፍ ሪዘንስ ኢን ኢውሮፕ ቻምፒየንስ ይላል ሀሳቡ ምንድን ነው የአውሮፓ በአውሮፓ የነበረውን የመገለጥ ዘመን ወይም ደግሞ ኢንላይትመንት የሚያምረው ምንድን ነበር የሚል ነው የጥያቄው መልእክት ከተሰጡን ምርጫዎች እንግዲህ ትክክለኛ ሳይንቲፊክ ኢንኳይር የሚለው ትክክለኛ መልስ ነው ማለት ነው። ምክንያት ወይም ሚክና ምክንያታዊነት እንዲሁም ግለሰባዊነት እና ሳይንሳዊ ምርምር በአውሮፓ የነበረውን የመገለጥን ዘመን ያመራው እዚህ ኬዝ ነው ማለት ነው። ምርጫ ቢ ኦሪዘን ኢንዲቪዡዋሊዝም ና እንዲሁም ሳይንቲፊክ ኢንኳይር የሚለው ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ አስራ አራት

እንዚ ሲቲዘን የየትኛው የአብዮት ማዕከል ሰነድ ነው የሚል ነው ጥያቄው። ከተሰጡ ምርጫዎች ውስጥ ፍሬንች ሪቮሉሽን ወይም ደግሞ የፈረንሳይ አብዮት የሚለው የሰውና የዜጎችን መብት መገለጫ ተደርጎ እንደ ማሀከል ሰነድ ተወስዷል ማለት ነው። ስለዚህ ምርጫ ቢ ዘ ፍሬንች ሪቮሉሽን ወይም ደግሞ የፈረንሳይ አብዮት የሚለው ትክክለኛ መልስ ነው ማለት ነው። እሺ ጥያቄ አስራ አምስት ዘ ኢንዲቪጁዋል ኢንዱስትሪያል ሪቮሉሽን ኢን ዘ ግሬት ብሪቴን ቢጋን ፕራይማሪ ዊዝ ኢንቨንሽን ኦፍ ላ ኢንቨንሽን ኦፍ ዘ ይላል ምንድን ነው የሚለው ጥያቄ። ሀሳቡ በታላቁ ብሪታንያ የኢንዱስትሪ አብዮት በዋናነት የተጀመረው በየትኛው ፈጠራ ነው የሚል ነው ጥያቄው፣ ወይም ደግሞ የጥያቄው ሀሳብ። ከተሰጡ ምርጫዎች ትክክለኛ መልሳችን ሊሆን የሚችለው ምርጫ ዲ ስቲም ኤንጂን የሚለው ስፋ የእንፋሎት ሞተር የሚለው ትክክለኛ መልሳችን ነው ማለት ነው። በታላቁ ብሪታንያ የኢንዱስትሪ አብዮት በዋናነት የተጀመረው ፈጠራ ስቲም ኢንጂን ወይም ደግሞ እንፋሎት ሞተር የሚሉት ትክክለኛ መልሳችን ነው ማለት ነው። ምርጫ ዲ። ጥያቄ አስራ ስድስት ዘ ኮሚኒዝም ዘ ኮሚኒስት ማኒፌስቶ ዎስ ኮ አቶርድ ባይ ካርል ማርክስ ኤንድ ይላል። ምን ማለት ነው ሀሳቡ የኮሚኒስት ማኒፌስቶ የተባለው መጽሐፍት ከካርል ማርክስ ጋር በመተባበር የጻፈው ማን ነው ነው የሚለው ከተሰጡ ምርጫዎች ውስጥ ፍሬድሪክ ኤንግልስ የሚለው ትክክለኛ መልስ ነው ማለት ነው የኮሚኒስት ማኒፌስቶን ከካርል ማርክስ ጋር በመተባበር የጻፈው ፍሬድሪክ ኤንግልስ የሚለው ምርጫ ቢ ትክክለኛ መልሳችን ነው ማለት ነው እሺ ጥያቄ አስራ ሰባት ዊች ኢትዮጵያን ሩለር

ነው፣ ማለት ነው ትክክለኛ መልሳችን ምርጫ ኤ ነው፣ ማለት ዘመነ መሳፍንትን ለመጨረስ የመጀመሪያ የመጀመሪያ የሞከረው ኢትዮጵያ ገዢ ካሳ ኃይሉ ወይንም ደግሞ ኢምፐሮር ቴዎድሮስ ቱ ነው ማለት ነው። ምርጫ የ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ አስራ ስምንት ኢትዮጵያ ን ቪክቶሪ አት ዘ ባትል ኦፍ አድዋ ናይንቲን ኤይቲን ናይንቲ ሲክስ ፕራይመርሊ ኢንሹርድ ይላል በአደዋ ጦርነት በ1896 የኢትዮጵያ ድል በዋናነት ያረጋገጠው ምንድን ነው? የሚል ነው የጥያቄው መልእክት። ከተሰጡ ምርጫዎቹ ትክክለኛ መልሳችን ሊሆን የሚችለው ኢትዮጵያን ኮንቲኒድ ፖለቲካ ፖለቲካል ኢንዲፔንደንስ የሚለው የኢትዮጵያ ቀጣይነት ያለው የፖለቲካ ነጻነት የሚለው ትክክለኛ መልስ ነው ማለት ነው። የአድዋን ጦርነት በዋናነት ያረጋገጠው ኢትዮጵያን ኮንቲኒድ ፖለቲካ ኢንዲፔንደንስ ነው ማለት ነው። ስለዚህ ምርጫ ሲህ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ አስራ ዘጠኝ

ሲሆን አላማው ምን ነበር? የሚል መልእክትና ሀሳብ ነው ያለው። እንግዲህ ይህ እንደ እቅድ በድብቅ የቀረበው አላማ አሎ ኢታሊ ቱ ቴክስ ሞስት ኢትዮጵያን ኦፍ ኢትዮጵያን የሚለው ትክክለኛ መልስ ነው ማለት ነው። ኢጣሊያን በአብዛኛው የኢትዮጵያን ክፍል እንድትወስ እንድትወስድ መፍቀድ የሚለው የተደበቀውን ድብቅ የሆነውን እቅዳቸው ወይም አላማቸው ነው ማለት ነው። አሎ ኢታሊያን ቱ ቴክ ሞስት ኦፍ ኢትዮጵያ የሚለው ማለት ነው ምርጫ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ ሀያ ዘኢሚዲት ኮዝ ኦፍ ዘ ስታርት ኦፍ ወልድዋር ፈርስት ወስ ይላል የአንደኛው የዓለም ጦርነት እንዲጀምር ያደረገው ቀጥተኛ ምክንያት ምንድን ነው የሚል ነው ጥያቄው። የወልድዋር ፈርስት እንዲጀምር ሜን ኮዙ ዘ አሶሺየትድ ኦፍ አርችደክ ፍራንስ ፍሬዴሪክ ላንድ የሚለው ትክክለኛ መልስ ነው ማለት ነው። አርኪዱክ ፍራንክ ፍራንክስ ፈርዲናክን መገደል የሚለው ትክክለኛ መልስ ነው ማለት ነው። ምርጫ ቢ የመጀመሪያውን የአለም ጦርነት እንዲጀመር ዋና ምክንያት የሆነው ማለት ነው። ምርጫ ቢ አስፊድ ኦፍ አርኪቴክስ ፍራንክስ ፍሬትላንድስ የሚለው ትክክለኛ መልስ ነው ማለት ነው። ምርጫ ቢ። እሺ ጥያቄ አስራ ጥያቄ ሀያ አንድ ይቅርታ ፋይናል ሶሉሽንስ ባይ ዘ ናዚ ጀርመን ሪፈርድ ቱ ይላል። በናዚ ጀርመን የነበረውን የመጨረሻው የመጨረሻው መፍትሄ የሚያመለክተው ምንድን ነው የሚል ነው ጥያቄው። የጥያቄው መለክት ከተሰጡ ምርጫዎች ውስጥ ትክክለኛ መልስ የሚሆነው ምርጫ ሲስተማቲክ ሲስቴማቲክ ኤክስተርሜሽን ኤክስተርሜሽን of Jews ወይም so ደግሞ the Holocaust የሚለው ምርጫ ቢ የአይሁዶች ስልታዊ መጥፋት ወይም ደግሞ ሆሎኮስት የሚለው ትክክለኛ መልስ ነው ማለት ነው። የናዚ ናዚ ጀርመንን የመጨረሻውን መፍት የሚያመለክተው ምርጫ ቢ ሲስተማቲክ ክስተርሚኔሽን ኦፍ ጂውስ ወይም ደግሞ ሆሎኮስት የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ ሀያ ሁለት

ሪቪውልድ ዌስተርን ውሮፕ የሚለው ትክክለኛ መልስ ነው ማለት ነው። ምዕራብ አውሮፓን ለመገንባት የኢኮኖሚ ድጋፍ መስጠት የሚለው የማርሻል እቅድ የተነደፈው ምርጫ ሲ ፕሮቫይድ ኢኮኖሚክ ኤድስ ቱ ሪቪውልድ ዌስተርን ዩሮፕ ነው ማለት ነው። ስለዚህ ምርጫ ሲ ትክክለኛ መልሳችን ነው ማለት ነው። ኦኬ ጥያቄ ሀያ ሶስት ዘ ኩባን ዘ ኩባን የኩባ ሚሳኤል ክራይሲስ ናይንቲ ሲክስቲ ቱ ዎስ ኤ ሜጀር ፍላሽ ፍላሽ ፖይንት ዲዩሪንግ ዘ ኮልድ ዋር ቢኮዝ ኢትስ ኢንቮልቭድ ይላል የኩባ ሚሳኤል ቀውስ በ አስራ ዘጠኝ ስልሳ ሁለት በቀዝቃዛው ጦርነት ወቅት ትልቅ ግጭት የሆነበት በምን ምክንያት ነው የሚል ነው የጥያቄው መልእክት ወይም የጥያቄው ሀሳብ። ትልቅ ምክንያት የሆነበት ምክንያት ምርጫ ሲ ዘ ዳይሬክት ስትሪትስ ኦፍ ኒክሌር ዋር ቢትዊን ዘ ዩ ኤስ ኤንድ ዩ ኤስ ኤስ አር የሚለው ምርጫ ሲ ትክክለኛ መልስ ነው ማለት ነው። በአሜሪካና በዩ ኤስ ኤስ መካከል የኒክሊር ጦርነት ቀጥተኛ ስጋት የሆነው የመቀዝቀዝ ጦርነት ወቅት ትልቁ ግጭት የሆነው እንደ ምክንያት ሆኖ የሚነሳው ማለት ነው ዳይሬክትሪቲ ኦፍ ኒክሌር ዋር ቢትዊን ዩ ኤስ ንድ ዩ ኤስ አር ዩ ኤስ ኤስ አር የሚለው ምርጫ ሲ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ ሀያ አራት ዘ ኮላፕስ ኦፍ ዘ ሶቪየት ሶቪየት ዩኒየን ወይም ደግሞ ዩ ኤስ ኤስ አርኤን ዳሬክትሪ ፕሪሲድ ባይ ች ሊደርስ ሪፎርምስ ይላል ምንድን ነው የጥያቄው ሀሳብ የሚለው የሶቪዬት ስብረት ወይም ደግሞ ዩኤስኤስ አር በአስራ ዘጠኝ ከመፈራረሱ በፊት ቀጥተኛ ምክንያት የሆኑት የየትኛው ማሻሻዎች ናቸው የሚል ነው የጥያቄው መልእክት ወይም ሀሳብ። መለሳችን ሊሆን ምርጫ ሲ ሚካሌ ሚካል ሚካኤል ጆርጅ ባቾቭ የሚለው ምርጫ ሴ ትክክለኛ መልስ ነው ማለት ነው። የሚካኤል ጎርባቾቭ የሚለው የሶቪዬት ህብረትን ከመፈራረሱ በፊት ቀጥተኛ እንደ ምክንያት ሆኖ ወይም ደግሞ እንደ ማሻሻያዎች መሪ ማሻሻያዎችን የተጠቀመው ሚካኤል ጎባቸው ነው ማለት ነው። ስለዚህ ምርጫ ሲ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ ሀያ አምስት ኢትዮጵያን አፕሊኬሽን ቱ ዘ ሊግ ኦፍ ኔሽንስ ፕሪከርሰር ቱ ዘ ዩኤን ኢን ናይንቲን ትዌንቲ ስሪ ዋስ ስትሮንግሊ ስፖርትድ ባ ይላል። ምን ማለት ነው? የጥያቄው ሀሳብ በኢትዮጵያ በ አስራ ዘጠኝ ሀያ ሶስት ወደ የመንግስታት ሊግ ወይም ደግሞ የተባበሩት መንግስታት ድርጅት ቅደምት ለመግባት ያደረገችውን ማመልከቻ ብርቱ ብርታት በብርቱ የደገፈው ማን ነበር? የሚል ነው መልእክቱ። ከተሰጡ ምርጫዎች ውስጥ ትክክለኛ መልሳችን ሊሆን የሚችለው ምርጫ ሲ ራስ ተፈሪ መኮንን ወይም ደግሞ ላተር ሀይለስላሴ ፈርስት የሚለው ትክክለኛ መልስ ነው ማለት ነው፣ ምርጫ ሲ። እሺ ጥያቄ ሀያ ስድስት ዘ ሜን ፊውቸር ኦፍ ዘ ደርግ የድርስ ላንድ ድርስ ላንድ ሪፎርም ፕሮክላሚኔሽን ኦፍ 1975 ፎርስ ይላል። ምን ማለት ነው ጥያቄው? ሀሳብ የደርግ ወይም ደግሞ ደርግ የበ1975 ዓ ም የመሬት ይዞታን ማሻሻያ አዋጅ ዋና መለያው ምንድን ነበር የሚል ነው ጥያቄው ከተሰጡ ምርጫዎች ውስጥ ናሽናላይዜሽን ኦፍ ኦል ሩራል ላንድስ ወይም ደግሞ የሁሉም የገጠር መሬት በብሔራዊ ይዞታ ስርዓት ስር ማዋል የሚለው የደርግን የመሬት ይዞታ ማሻሻያ አዋጅ መለያ ሆኖ ይታያል ማለት ነው። ስለዚህ

የበርሊን ኮንፈረንስ በ1880 እስከ 1885 በዋነኝነት ያስተካከለው ውጤት ምንድን ነው የሚል ነው ጥያቄው። ከተሰጡ ምርጫዎች ውስጥ ምርጫ ሲ ዘ ፎርማል ዲቪዥን ኤንድ ፓርቲሽን ኦፍ አፍሪካ አሞንግ ዩሮፓያን ፓወርስ የሚለው ትክክለኛ መልስ ነው ማለት ነው። በአውሮፓ ኃይሎች መካከል የአፍሪካን ይፋዊ ክፍልን መከፋፈል የሚለው የበርሊን ኮንፈረንስን በዋነኝነት ያስተካከለው ነው ማለት ነው። ምርጫ ሲ ትክክለኛ መልሳችን ነው ማለት ነው። ሺ ጥያቄ ሀያ ስምንት ዘ ማጅ ማጅ ሪቨሊዮን ዋዝ ኤ ሜጀር አንቲ ኮሎኒያሊስት አፕራይዚንግ አገንስት ጀርመን ሮልስ ኢን ይላል የማጅ ማጅ አመጽ በጀርመን አገዛዝ ላይ የተነሳው ትልቅ የቅኝ ግዛት ተቃውሞ የነበረው የትኛው አገርናት ነው የሚለው ከተሰጡ ምርጫዎች ስ እንግዲህ ትክክለኛ መልሳችን የሚሆነው ጀርመን ኢስት አፍሪካ ወይም ደግሞ ታንዛኒያ የሚለው ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ ሀያ ዘጠኝ ዘ ፍርስት ስክሴስፉል አንቲ አፓርታይት ሊደርስ ቱ ቢካምስ ፕሬዚደንት ኦፍ ዘ ዲሞክራቲክ ሳውዝ አፍሪካ ወዝ ይላል የሞዲሞክራሲዊ ደቡብ አፍሪካ ፕሬዚዳንት ለመሆን የቻለው የመጀመሪያው የተሳካለት የ ጸረ አብዮት አፓርታይት መሪ ማን ነበር የሚል ነው የ ጥያቄው ሀሳብ ከተሰጡ ምርጫዎች ውስጥ ትክክለኛ መልሳችን የሚሆነው ኒልሰን ማንዴላ ነው ነው ማለት ነው። ምስ ማንዴላ የዴሞክራሲያዊ በደቡብ አፍሪካ ፕሬዚዳንት ፕሬዚዳንት ለመሆንና እንደዚሁም የመጀመሪያ የተሳካለት የጸረ አፓርታይድ መሪ ነው ማለት ነው። ምርጫ ቢ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ ሀያ ዘጠኝ ዘ ከንትሪ ዛት ኤክስፔሪመንት ኤክስፔሪየንስድ ዘ ቫዮለንስ ቫዮለንስ ማሞዋ አፕራይዚንግ አጌንስት ብሪቲሽ ሮልስ ሆስ ይላል። የእንግሊዝ አገዛዝ ላይ የ የማውማው አመፅ የተከሰተበት አገር ማናት የሚል ነው። ከተሰጡ ምርጫዎች ውስጥ ትክክለኛ መልሳችን ሊሆን የሚችለው ምርጫ ሲ፣ ይቅርታ ምርጫ ቢ ኬንያ ነው። ኬንያ በእንግሊዝ አገዛዘ ላይ የማዋመፅን የተከሰተባት አገርናት ማለት ነው። ምርጫ ቢ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ ሰላሳ ና የመጨረሻው ዘ ሜን ዲፈረንስ ቢትዊን ዘ ኢንዲፐንደንስ ሞቭመንት ኦፍ ጋና ኤንድ አልጄሪያ ወዝ ይላል። በጋና ና በአልጄሪያ ነፃነት ንቅናቄዎች መካከል ያለውን ዋነኛ ልዩነት ምንድን ነው የሚል ነው ዋነኛ ልዩነታቸው ምርጫ ኤ ነው። ምርጫ የ ጋና ስወስ ላርጀርሊ ፒስፉል ሆይል አልጄሪያስ ወስ ቪዮለንስ የሚለው በጋና በአብዛኛው በአብዛኛው ሰላማዊ ሲሆን፣ የአልጄሪያ ግን የኃይል እርምጃ የታየበት ነበር የሚለው ምርጫ ቢ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄን በዚህ መልኩ ጨርሻለውኝ። ምናልባት ከሰላሳ አንድ በዚህ ውልቅ ከሰላሳ አንድ እስከ ስልሳ ያሉትን ጥያቄዎች እንደ ፓርት ቱ አድርጌ እንግሬድ ትዌልቭን ብቻ ያካትቶ ጥያቄዎችን ለማቅረብ ሞክራለውኝ። በድጋሚ ላስታውሳችሁ ሰብስክራይብ እንደ ላይክ ሳት አድርጎ እንዳትወጡ። ታንክ ዩ